ስለ ምንድን ነው ጥቅምት 27 ቀን ይህንን ዓመታዊ ክብረ በዓል የምናከብረው ስንል መጀመሪያ ማወቅ የሚገባን ነገር አለ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 ቀን ነው። የምናከብረው ጥንተ ስቅለቱን በማሰብ ነው። ነገር ግን ጥንተ ስቅለቱ መጋቢት 27 ቀን ነው 27 መጋቢት 27 ቢሆንም በዛ ወራት ላይ ደግሞ ታላቁ ጾም አብይ ጾም ስለሆነ ይህንን አስመልክቶ በሕገ ቤተ ክርስቲያን በዓሉ ጥቅምት 27 ቀን እንዲከበር ተወስኗል ማለት ነው። ትክክለኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት መጋቢት 27 ቀን ነው ማለት ነው። ነገር ግን በዛ በአብይ ጾም ወቅት ፍስሐ ሴት ደስታ የለምና ሐዘን ለቅሶ፣ ጾም ጸሎት ነው በዛ ወቅት ያለውና በዛ ወቅት ላይ እንዳይከበርና ነገር ግን የበዓሉ ምትክ ደግሞ ጥንተ ስቅለቱን የምናስብበት የምናከብርበት ደግሞ በዓሉ ጥቅምት 27 ቀን እንዲከበር አባቶቻችን አበው ወሰነውልናል ማለት ነው። በዚች ቀን የአምላካችንና የመድኃኒታችን ዓለምን የማዳኑን የቤዛነት ስራውን የሰራባትን በዕለተ ዓርብ ያደረገልንን ስለኛ ስፍር ቁጥር የሌለውን መከራ መቀበሉን የምናስብበትና ለአምላካችን ምስጋና ውዳሴ የምናቀርብበት ዕለት ነው ማለት ነው። ይህ ጥቅምት 27 ቀን የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ አመታዊ ክብረ በዓል ማለት ነው። ጥንተ ስቅለቱን የምናስብበት ነው። መጋቢት 27 ቢሆንም አባቶቻችን ወደ ጥቅምት 27 ቀን እንድናከበር አድርገውልናል ማለት ነው። ይህንን ስርዓት ሰርተውልናል ማለት ነው። ስለዚህ በዚህ ቀን መከራ፣ ስቃይ መቀበሉን የምናስብበት እንዲሁም ደግሞ ለአምላካችን ምስጋና የምናቀርበት ዕለት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተነገረው እኛ በገንዘብ ሳይሆን በክቡር ደሙ የተገዛን ወገኖች ነውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ውዳሴ የምናቀርብበት ዕለት ነው ማለት ነው። ይህ ዕለት ስለ ምንድን የምናከብረው የሚለውን ስንነጋገር ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ለእኛ ሲል በፈጸመው የማዳን ሥራ ክፉዎች አይሁድ ከምሽቱ ሦስት ሰዓት ላይ ጌት ሴማኒ ውስጥ ያዙት። ጥንተ ስቅለቱን የምናስብበት ነው ብለናል። ጥቂት ጥንተ ስቅለቱን ማስታወስ ያስፈልጋል። እግዚአብሔር ቤተሰቦች ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በፈጸመው የማዳን ሥራ ክፎች አይሁድ ከምሽቱ ሦስት ሰዓት ላይ ጌተ ሰማኒ ውስጥ ያዙት። ሙሉን ሌሊት ከቀያፋ ወደ ሀና ከሀና ወደ ቀያፋ ሲያመላልሱት አስረው ሲደበድቡት አድረዋል። ዝም ቢላቸው ዐይኑን ሸፍነው በጥፊ መቱት፣ ምራቃቸውን ተፉበት፣ ዘበቱበት፣ ራሱን በዘንግ መቱት። እርሱ ግን ሁሉን ታገሰ፣ ዝም አለ። በጠዋት ከገዢዎች ዘንድ ሞት እንዲፈረድበት አቀረቡት። ሦስት ሰዓት ላይ አካሉ እስኪያልቅ እየተዘባበቱ 6666 ጊዜ ገረፉት። ጀርባውን ሊቶስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራኒው ወሰዱት። ስድስት ሰዓት ላይ በረዣዥም ብረቶች አምስት ቦታ ላይ ቸንክረው ሰቀሉት ሳዶር አላዶር ዳናት አዴራ ሮዳስ በተባሉ በአምስቱ ቅንዋት መስቀል ቸንክረው ሰቀሉት። ሰባት ታላላቅ ተአምራትን በምድርና በሰማይ ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ ሰባት ቃላትን ተናገረ። ከቀኑ ዘጠኝ ሰዓት አካባቢ በባሕሪ ሥልጣኑ ቅዱስ ነፍሱን ከቅዱስ ሥጋው ለየ። በዚያ ሰዓትም ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። አስራ አንድ ሰዓት ላይ ደጋጉ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ቀበሩት። በዚያሽ ቀን እናታችን ንጽተ ንጹሐን ቅድስተ ቅዱሳን ድንግለ ማርያም ልቧ በሐዘን ተቃጠለ። ወዳጇ ቅዱስ ዮሐንስን ፍጹም ለቅሶን አለቀሰ። ቅዱሳት አንስት በዋይታ ዋህሉ። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ነው። ቢሆንም በዓሉ ጥቅምት እንዲመጣ ያደረጉት አበው ሊቃውንት አባቶቻችን ናቸው። ምክንያቱም ብዙ ጊዜ መጋቢት ላይ የሚውለው በዓላት አብይ ጾም ውስጥ በመሆኑ የንግስ በዓላት በአብይ ጾም ስለማይፈቀዱ ነው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነግሱ አንዳንድ የቤተ ክርስቲያናት ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩልንም። ከበሮና የቸብቸቦ ዝማሬ በወቅቱ የተፈቀደ አይደለም። በዚህም ምክንያት የበዓለ ስቅለቱ ንግሱ ወደ ጥቅምት ሃያ ሰባት ቀን ሲመጣ የመጋቢት አምስት የአቡነ ገብረ መንፈስ ቅዱስ በባለፈው ያከበርነው ደግሞ ወደ ጥቅምት አምስት ቀን መጥቷል። የመጋቢት አስር መስቀል በዓል ደግሞ ወደ መስከረም ዐሥራ ሰባት ቀን መጥቶ እንዲከበር ሆኗል ማለት ነው። ስለ ምንድን ነው ጥቅምት 27 ቀን ይህንን ዓመታዊ ክብረ በዓል የምናከብረው ስንል መጀመሪያ ማወቅ የሚገባን ነገር አለ። ጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 ቀን ነው። የምናከብረው ጥንተ ስቅለቱን በማሰብ ነው። ነገር ግን ጥንተ ስቅለቱ መጋቢት 27 ቀን ነው። 27 መጋቢት 27 ቢሆንም በዛ ወራት ላይ ደግሞ ታላቁ ጾም አብይ ጾም ስለሆነ ይህንን አስመልክቶ ሕገ ቤተ ክርስቲያን በዓሉ ጥቅምት 27 ቀን እንዲከበር ተወስኗል ማለት ነው። ትክክለኛው የጌታችን የመድኃኒታችን የሱስ ክርስቶስ ጥንተ ስቅለት መጋቢት 27 ቀን ነው ማለት ነው። ነገር ግን በዛ በአብይ ጾም ወቅት ፍስሐ ሴት ደስታ የለምና ሐዘን ለቅሶ፣ ጾም ጸሎት ነው በዛ ወቅት ያለውና በዛ ወቅት ላይ እንዳይከበርና ነገር ግን የበዓሉ ምትክ ደግሞ ጥንተ ስቅለቱን የምናስብበት የምናከብርበት ደግሞ በዓሉ ጥቅምት 27 ቀን እንዲከበር አባቶቻችን አበው ወሰኖልናል ማለት ነው። በዚች ቀን የአምላካችንና የመድኃኒታችን ዓለምን የማዳኑን የቤዛነት ስራውን የሰራባትን በዕለተ አርብ ያደረገልንን ስለኛ ስፍር ቁጥር የሌለውን መከራ መቀበሉን የምናስብበትና ለአምላካችን ምስጋና ውዳሴ የምናቀርብበት እለት ነው ማለት ነው። ይህ ጥቅምት 27 ቀን የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ ክብረ በዓል ማለት ነው። ጥንተ ስቅለቱን የምናስብበት ነው። መጋቢት 27 ቢሆንም አባቶቻችን ወደ ጥቅምት 27 ቀን እንድናከበር አድርገውልናል ማለት ነው። ይህንን ስርዓት ሰርተውልናል ማለት ነው። ስለዚህ በዚህ ቀን መከራ፣ ስቃይ መቀበሉን የምናስብበት እንዲሁም ደግሞ ለአምላካችን ምስጋና የምናቀርበት ዕለት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተነገረው እኛ በገንዘብ ሳይሆን በክቡር ደሙ የተገዛን ወገኖች ነውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ውዳሴ የምናቀርብበት ዕለት ነው ማለት ነው። ይህ ዕለት ስለ ምንድን የምናከብረው የሚለውን ስንነጋገር ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ለእኛ ሲል በፈጸመው የማዳን ሥራ ክፉዎች አይሁድ ከምሽቱ ሦስት ሰዓት ላይ ጌቴሴማኒ ውስጥ ያዙት። ጥንተ ስቅለቱን የምናስብበት ነው ብለናል። ጥቂት ጥንተ ስቅለቱን ማስታወስ ያስፈልጋል። እግዚአብሔር ቤተሰቦች ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በፈጸመው የማዳን ሥራ ክፎች አይሁድ ከምሽቱ ሦስት ሰዓት ላይ ጌቴሴማኒ ውስጥ ያዙት። ሙሉውን ሌሊት ከቀያፋ ወደ ሃና ከሃና ወደ ቀያፋ ሲያመላልሱት፣ አስረው ሲደበድቡት አድረዋል። ዝም ቢላቸው ዐይኑን ሸፍነው በጥፊ መቱት። ምራቃቸውን ተፉበት፣ ዘበቱበት፣ ራሱን በዘንግ መቱት። እርሱ ግን ሁሉን ታገሰ፣ ዝም አለ። በጠዋት ከገዢዎች ዘንድ ሞት እንዲፈረድበት አቀረቡት ሦስት ሰዓት ላይ አካሉ እስኪያልቅ እየተዘባበቱ 6666 ጊዜ ገረፉት ጀርባውን ሊቶስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራኒው ወሰዱት ስድስት ሰዓት ላይ በረዣዥም ብረቶች አምስት ቦታ ላይ ቸንክረው ሰቀሉት ሳዶር አላዶር ዳናት አዴራ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቸንክረው ሰቀሉት። ሰባት ታላላቅ ተአምራትን በምድርና በሰማይ ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ ሰባት ቃላትን ተናገረ። ከቀኙ ከቀኑ ዘጠኝ ሰዓት አካባቢ በባሕሪ ሥልጣኑ ቅዱስ ነፍሱን ከቅዱስ ሥጋው ለየ በዚያ ሰዓትም ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። አስራ አንድ ሰዓት ላይ ደጋጉ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ቀበሩት። በዚያሽ ቀን እናታችን ንጽተ ንጹሐን ቅድስተ ቅዱሳን ድንግለ ማርያም ልቧ በሐዘን ተቃጠለ። ወዳጇ ቅዱስ ዮሐንስን ፍጹም ለቅሶን አለቀሰ። ቅዱሳት አንስት በዋይታ ዋሉ። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ነው። ቢሆንም በዓሉ ጥቅምት እንዲመጣ ያደረጉት አበው ሊቃውንት አባቶቻችን ናቸው። ምክንያቱም ብዙ ጊዜ መጋቢት ላይ የሚውለው በዓላት አብይ ጾም ውስጥ በመሆኑ የንግስ በዓላት በአብይ ጾም ስለማይፈቀዱ ነው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነግሱ አንዳንድ የቤተ ክርስቲያናት ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩልንም። ከበሮና የቸብቸቦ ዝማሬ በወቅቱ የተፈቀደ አይደለም። በዚህም ምክንያት የበዓለ ስቅለቱ ንግሱ ወደ ጥቅምት ሃያ ሰባት ቀን ሲመጣ የመጋቢት አምስት የአቡነ ገብረ መንፈስ ቅዱስ በባለፈው ያከበርነው ደግሞ ወደ ጥቅምት አምስት ቀን መጥቷል። የመጋቢት አስር መስቀል በዓል ደግሞ ወደ መስከረም ዐሥራ ሰባት ቀን መጥቶ እንዲከበር ሆኗል ማለት ነው።